ጌታ የተወደዳችሁ ወንድምና እህቶች የጌታ ጸጋና ሰላም ይብዛላችሁ እያልኩ ሰላምታዬን አስቀድማለሁ። ዛሬ ደግሞ እንደገና ከብሉይ ኪዳን መጽሐፍ አንድ ክፍል እንመለከታለን። ከምሳሌ መጽሐፍ ነው ዛሬ እንድናይ የምፈልገው። በመጽሐፍ ቅዱስ ውስጥ እነኚህ ሁለት መጽሐፍቶች መዝሙር ዳዊትና ምሳሌ መጽሐፍ በጣም ግሮ መጽሐፍቶች ናቸው። የመዝሙር መጽሐፍ ከእግዚአብሔር ጋር እንዴት አድርገን መገናኘት እንዳለብን በአብዛኛው የሚናገር ሲሆን የምሳሌ መጽሐፍ ደግሞ ከሰዎች ጋር። እነዚህ ሁለቱ መጽሐፍቶች እንግዲህ በቀጥታ ቨርቲካሊና ሆሪዞንታሊ ከእግዚአብሔርና ከሰው ጋር እንዴት መመላለስ እንዳለብን ይናገራሉ። ስለዚህም አንድ ጸሐፊ ሲጽፍ ምናለ ብትችሉ አለ አንድ ቀን ከመዝሙር ዳዊት አንድ ምዕራፍ በቀን እንደገና ከምሳሌ ደግሞ አንድ ምዕራፍ ብታነቡ ውሏችሁ በጣም ያማርያ ይሆናል ከእግዚአብሔርም ከሰውም ጋር መልካም ግንኙነት ይኖራቸዋል ሲል አድምጫለው። ስለዚህ ከምሳሌ መጽሐፍ ነው ዛሬ አንድ ክፍልን የምናነበው ከምሳሌ ምዕራፍ ሰላሳ ላይ ከቁጥር 24 እስከ 28 ያለውን አነባለሁ። ምሳሌ 30 ከቁጥር 24 እንዲህ ይላል፤ በምድር ላይ አራት ጥቃቅን ፍጥረቶች አሉ፣ እነርሱ ግን እጅግ ጠቢብ ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው፣ ነገር ግን በበጋ መኗቸውን ይሰበስባሉ። ሽኮኮዎች ያልበረቱ ሕዝቦች ናቸው፣ ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣዎች ንጉሥ የላቸውም፣ ሁላቸው ግን በመልካም ሥርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገሥታት ግቢ ግን ይኖራል ይላል። እንጸልይ። እግዚአብሔር አምላክ፣ በዚህ ማለዳ ደግሞ ከዚህ ካነበብኩት ክፍል አብረን ቃልን ስናጠና ልባችን ለቃለ የተከፈተ ይሁን፣ በማስተዋል ተገናኘን። መንፈስ ቅዱስ ለእያንዳንዳችን በሚገባን ቃል ይናገር። እግዚአብሔር አምላክ በቃለ ብርሃን ደግሞ መራመድ እንድንችል አንተ እርዳን፣ ጸጋህን አብዛለን። ድካማችን ሁሉ በኢየሱስ ክርስቶስ የተቀረፈ ይሁን። በበረከት ጎብኝን፣ አትለየን። በኢየሱስ ስም አሜን። እነኚህ አራት አስገራሚ ትናንሽ ፍጥረታት ትናንሽ ወንጌላውያን፣ አራት ትናንሽ ወንጌላውያን ብዬ ነው አስባቸው። እግዚአብሔር ከእነዚህ ጥቃቅን ፍጥረታት ብዙ ያስተምረናል። ሲጀመር እንግዲህ ተፈጥሮን በማይበት ጊዜ እጅግ እደነቃለሁ። እያንዳንዱ እንስሳ፣ እጽዋት፣ አሳዎች፣ ተፈጥሮ በጠቅላላ በታላቅ ድምፅ ነው የእግዚአብሔርን ማንነት የሚገልጹት። ለዚህ ነው ዳዊት ሲናገር በመዝሙኑ 19 ላይ ሰማያት የእግዚአብሔርን ክብር ይናገራሉ ነው የሚለው አይደል? የሰማይ ጠፍር ደግሞ የእጁን ስራ ያወራል ይላል። እንግዲህ ዛሬ እነኚህን አራት ጥቃቅን ፍጥረታት በምናይበት ጊዜ እግዚአብሔር ከነዚህ የሚያስተምረን ነገር አለው። የመጀመሪያው አንደኛ ስለ ጉንዳን ነው የሚናገረው። ገብረ ጉንዳን እጅግ ጠቢባ ናቸው። ገብረ ጉንዳን ኃይል የላቸውም ይላል። ሕዝብ ናቸው ነገር ግን መኗቸውን በበጋ ይሰበስባሉ ይላል። ስለዚህ ስለ ገብረ ጉንዳን ጠቢቡ ሰለሞን በምሳሌ ምዕራፍ ስድስት ላይ ዘርዘር አድርጎ ጽፏል። ምዕራፍ ስድስት ላይ ሄዳችሁ ታነቡ። ከቁጥር ስድስት እስከ 11 ስናነብ እንዲህ ይላል፣ አንተ ታካች ወደ ገብረ ጉንዳን ሄድ፣ መንገዷንም ተመልከት፣ ጠቢብ ሁን። አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ፣ ችጋርም ሰይፍ እንደታጠቀ ሰው ይመጣባሃል ይላል። እንግዲህ ስለ ጉንዳኖች በምንመለከትበት ጊዜ ጉንዳኖች ጠንካራ አይደሉም። ምናልባት በጉንዳኖች ላይ በመቆም ልንጨፈልቃቸው እንችላለን። በሌላ በኩል ግን ጉንዳኖች አስገራሚ ፍጡራን ናቸው። አስገራሚ ብርታት አላቸው። እኔ ስለ ጉንዳን ትንሽ ጥናት አድርጌ አውቃለሁ። ከዚህ በፊት በጉንዳን ላይ ብቻ እና በተለይ ትምህርት ቤት እያለው በአንዳንድ ጥቃቅን ጽሑፎች፣ በአንዳንድ ጥቃቅን እንስሦች ላይ ጥናት እንድናደርግ የተጠየቅንበት ጊዜ ነበር እና ስለ ጉንዳን አጥንቼ ነበር። እና በጣም ነው ብዙ ነገር ሳነብ ገርሞኝ ያውቃል። አንዴ ጉንዳን የክብደቷን ከ15 እስከ 20 እጥፍ ትሸከማለች። ይህ ደግሞ በሰው ታሪክ ውስጥ አይታይም። ይህ ማለት እንግዲህ ምን ማለት መሰላችሁ? ለምሳሌ አንድ ሰው 60 ኪሎ የሆነ ሰው ወደ 900 ኪሎ ወይም 9 ኩንታል እንደመሸከም ማለት ነው። ወይም ደግሞ እስከ 1200 ኪሎ ግራም ወ 12 ኩንታል እንደመሸከም ማለት ነው፣ 60 ኪሎ የሚመዘን ሰው። ይህ ማለት እንግዲህ ጉንዳን የዛ ነው ያልሸከማል። የራሱን የክብደቱን ከ15 እስከ 20 እጥፍ የመሸከም አቅም አለው። ሰው ግን ብዛ ቢል እንግዲህ ከሁለት እጥፍ በላይ መሸከም አይችልም። ያንንም መሸከም አይችልም፣ ሁለት እጥፍም ቢሆን። ጉንዳን እንግዲህ ሌላው የሚታወቅበት ምንድነው? በስራ ታታሪነቱ ነው የታወቀ ነው። ሰለሞን ሲናገር አለቃና አዛዥ ሳይኖራቸው ስራቸውን ግን በትጋት ይሰራሉ ነው የሚለው። አለቃና አዛዥ ሲኖር ከሌለ ሰራተኞች፣ የሰው ልጆች ምን ያህል እንደሚለግሙ እናውቃለን። ምችም እነሱ ግን በጣም ታታሪ ናቸው፣ በጣም ትጉዎች ናቸው። እና እንደ ጉንዳን ካልሰራህ ድህነት እንደ ወንበዴ ይመጣብሃል ይላል። እና በስራ ታታሪነት ጉንዳኖችን በጣም ብዙ የምንማርባቸው ነገሮች አሉ። እንግዲህ ከዋናው እንግዲህ ከጉንዳኖች እንድንማር እንፈልገው፣ ግን ጉንዳኖች ጊዜን ያውቃሉ። ብዙዎች ጊዜን ያውቁ፣ እነርሱ ጊዜ ጊዜን ያውቃሉ። ለክረምት የሚሆናቸውን መኖ በበጋ ያከማቻለሁ ነው ይሉ። ከዚህ ምንድን ነው የምንማረው ወገኖቼ? ክረምት ከመምጣቱ በፊት ዝናብ ከመምጣቱ በፊት ጎርፍ ከመምጣቱ በፊት አስቀድመው መኖቸውን ይሰበስባሉ ጉንዳኖች። ሳነብ በጣም የገረመኝ ጉንዳኖች በመጀመሪያ የክረምት ቤታቸውን ይሰራሉ። ምናልባት ዝናብ ከመዝነቡ አካባቢ ጉንዳኖች ሲመሰመሱ ታያላችሁ። የሆነ ነጭ ነገር አፋቸው ላይ ይዘው ሲሯሯጡ ታያላችሁ። እነዚህ ሁሉ ዝም ብሎ እንዳይመስሏችሁ የክረምት ቤታቸውን ነው የሚሰሩት። ወደ ምድር ይሄዳሉ። ጉድጓድ ከተቆፈረ በኋላ የክረምት ቤታቸውን ይሰራሉ። ይሄ የክረምቱ ቤታቸው ዝናብ እንዳያስገባ ያደርጉታል። በጥቃቅን ነገር እንደ ካብ ይክቡትና ከዛ በኋላ በድንጋይ ነገር ከዛ ፕላስተር ያደርጉታል። እና ምንም አይነት በክረምት ውስጥ ዝናብ በሚዘንብበት ጊዜ ውሃ እንዳያሰርግ እንዳይገባ ያደርጋሉ። እዛ ውስጥ ነው ክረምት ውስጥ የሚኖሩት። እና ያን ካደረጉ በኋላ ስንቃቸውን ደግሞ ይሰበስባሉ። ይህን ለምን እንደሆነ ይገባቸዋል። እንግዲህ በዝናቡ ተጠርገው በጎርፉ ተጠርገው እንዳይሄዱ ነው። አስቀድመው የክረምት ቤታቸውን ያዘጋጃሉ። ከዚያ በኋላ ክረምቱን እዛ ይቆዩና፣ ምን ያህል አስተውላችሁ እንደሆነ አላቅም፣ ዝናቡ ሲያበቃና ፀሐይ ብቅ ማለት ሲጀምር ከጉድጓድ ሲወጡ ጉንዳኖች ይታያሉ። በጣም ተቀልበው እዚያ ውስጥ አምሮባቸው ሲወጡ ታያላችሁ። በጣም ጥቋቁሮ ነው። በቃ ወፍረው ሲወጡ ታያላችሁ፣ በደንብ አስተውላችሁ ከሆነ እና ክረምት ውስጥ ግን የክረምት ቤታቸው ውስጥ ነበሩ እና ከነዚህ ጉንዳኖች ምንድን ነው የምንማረው? መጽሐፍ ቅዱሳችንም የእግዚአብሔር ቃልም የሚነግረብን የረሃብ ዘመን እንደሚመጣ ይናገራል። አይደል? አሞጽ ስምንት አስራ አንድ ላይ እነሆ ረሃብን እሰዳለሁ ነው የሚለው። ሄዳችሁ ታነቡ። ብዙ ሰዎች በጥም ይደርቃሉ፣ በበራብ ያልቃሉ። የእንጀራና የምግብ ረሃብ አይደለም ነው የሚለው። የእግዚአብሔር ቃል ሰዎች ይጠማሉ፣ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ይሯሯጣሉ፣ አያገኙትም ይላል። ስለዚህ የረሃብ ዘመን ይመጣል። ዮሴፍ የዮሴፍን ታሪክ ስናጠና በጥጋብ ዘመን እህል ያከማች ነበር ይላል። ምክንያቱም ከፊት ለፊቱ የረሃብ ዘመን ነበር። በዚያ በረሃብ ዘመን ደግሞ ምን ያደርግ ነበረ? ለወገኖቹ ለግብፃውያን፣ አልፎም እንዲያውም ከከነአን ወንድሞችና ቤተሰቦቹ መጥቶ ሁሉ ለእነሱ ሁሉ ሲያድል እንነበረ፣ እናያለን። እና ወገኖቼ ከጉንዳን የምንማረው አንዱ ይሄ ነው። አስቀድመው በበጋ ምግባቸውን አከማቸሁ ይላል። የረሃብ ዘመን ይመጣል የእግዚአብሔር ቃል ይነግረናል። ቃሉን የምንራበት ዘመን ይመጣል። ዛሬ ምን ያህል እያከማቸን ነው? ምን ያህል በአእምሯችን እየያዝን ነው? አንድ ጊዜ አስታውሳለው አንድ የቤተ ክርስቲያን ሽማግሌ ሁሉሃ ቤተ ክርስቲያን ወጣት እያለው እና የተናገረኝ ቃል ትዝ ይለኛል። ቤቴ አለ ካዝና አለ አለ እንግዲህ ካዝና ሁላችን እንደምናውቀው ገንዘብ ማስቀመጫ ነው። እኔ ግን እዚያ ካዝና ውስጥ የተለያየ መጽሐፍ ቅዱሶች የተለያየ ትርጉም መጽሐፍ ቅዱሶች እዛ አስቀምጫለሁ አለ። እና ወደፊት ስደት ይመጣል ከየቤታችን መጽሐፍ ቅዱስ ይነጠቃል አለና፣ እኔ ቤት ቢገቡ ግን አያገኙትም፣ ምናልባት ገንዘብ ነው ብላ ያልፉታል አለ። እና አሳቀኝ። አዎ እንግዲህ ዋናው ወገኖቼ በዛ አይነት ካዝና እንድናስቀምጠው አይደለም። በአእምሯችን ካዝና ነው ዛሬ ማስቀመጥ ያለብን የእግዚአብሔርን ቃል። ጌታችን ኢየሱስ ክርስቶስ ሰይጣን ሲፈትነው ተጽፏል ነው ያለው አይደል? የእግዚአብሔርን ቃል እንድናነበው ብቻ ሳይሆን እንድናጠናው ይመክረናል። ይሄ ዝም ብሎ ኳንቲቲ ኦፍ ሪዲንግ አይደለም። የማንበብ ብዛት ሳይሆን ኳሊቲ ኦፍ ሪዲንግ ያስፈልገናል። እንዴት ነው የምናጠናው በእግዚአብሔርን ቃል አንዳንድ ሰዎች መጽሐፍ ቅዱስን አስር ጊዜ ዘልቄዋለሁ ሲሉ አድምጫለሁ። ሕይወታችንን የሚጠቅሙ ወገኖች ብዙ ማንበባችን ሳይሆን በማስተዋል ጥቂት ማንበባችን ጭምር ነው። የእግዚአብሔር ቃል ዳዊት ባለመዝሙሩ ሲናገር ምስጉን ነው፣ በክፎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ ካለ በኋላ የእግዚአብሔርን ቃል በቀንና በሌሊት ያሰላስረዋል፣ እርሱ በወንዝ ዳር እንደተከለች ዛፍ ይሆናል ይላል። ፍሬዋን እንደምታፈራ የእግዚአብሔርን ቃል በማሰላሰል መዲቴት በማድረግ ልናነቡ ልናጠናው ይገባናል። ስለዚህ ክረምት ከመምጣቱ በፊት መኖአችንን ልንሰበስብ ልንሰበሰብ ይገባናል። ከጉንዳን የምንማረው ይሄ ነው። እንግዲህ ጊዜያችንን ለመቆጠብ ከሌሎች ደግሞ ፍጥረታት የምንማረውን እንመለከታለን። ቀጥሎ ሰለሞን የሚነግረን በምሳሌ ምዕራፍ ሰላሳ ላይ ከቁጥር ሀያ አራት ጀምሮ ነው እያነበብን ያለ ነው። እንደገና ቁጥር ሃያ ሰባት ላይ ደግሞ ሽኮኮዎች ይላል፣ ያልበረቱ ሕዝቦች ናቸው። ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። ሽኮኮዎች ሽኮኮዎች በአለት ውስጥ የሚኖሩ ትናንሽ እንስሳ ናቸው። መልካቸው ጥንቸልን የሚመስል ነገር አላቸው። ግራጫ ከለር ያላቸው አለትማ ከለር ያላቸው ናቸው። በተራራ አካባቢ ነው በብዛት የሚገኙት። በተለይ ወደ ሰሜን አካባቢ ስትሄዱ ብዙ አጋጥሞኝ ያውቃል። በተለይ በዚህ ወደ ትግራይ አካባቢ በሚሄድበት ሰዓት እንደዚህ አይነት ሽኮኮች በየተራራው አጠገብ ድንጋይ አለት አካባቢ ይታያሉ። አንድ ድምፅ ሲሰሙ ሮጠው ወደ አለቱ ነው የሚሸሸጉት። ብዙ ጊዜ አይታዩም። በአጠገባቸው ሰው ካዩ በረ ወደ ድንጋዩ ይገባሉ። ደህንነታቸው እንግዲህ ዋስትናቸው የት እንዳለ ያውቃሉ። እነዚህ ሽኮኮች ከአለትና ከቋጥኝ ይርቀው መኖር አይችሉም። ምንም ደፋር ቢሆኑ ከቋጥኙ ርቀው ከተገኙ በትናንሽ ቀበሮች፣ በተኩላዎች እንደገናም ንስር እነዚህ ካርኒቨረስ በሚባሉ እንስሳቶች ይበላሉ። ሰለሞን ከእነዚህ ጥቃቅን ሽኮኮች እንድንማር የወደነው ነገር አለ። ዋስትናችን ከየት እንደሚገኝ ማወቅ አለብን። ልንተማመነው የምንችለው ዋስትናችን የቋጥኙ አለት ኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ምሳሌ 18 10 ላይ የእግዚአብሔር ቃል የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል ይላል። ስለዚህ ቤትህ በቋጥኙ ላይ ከተመሰረተ የሚያሰጋህ ነገር የለም። በቋጥኙ የተሰራውን ቤት ታሪክ እናውቃለን። ዝናብ ዘነበ፣ ጎርፍ ጎረፈ፣ ወጀቡም ነበረ፣ ነገር ግን ያ ቤት ጸና። ምክንያቱም በቋጥኝ ላይ ስለተመሰረተ ነው። ሽኮኮዎች እንግዲህ በቋጥኙ አለ ደህንነት እንዳለ ያውቃሉ። በቋጥኙ ሕይወታቸው እንደተመሰረተ ያውቃሉ። ማወቃቸው ብቻ ግን ሊያድናቸው አይችልም። ወደ ቋጥኙ ምን ያደርጋሉ ነው የሚለው ሮጡ፣ ሊሸሸጉ ወደዛ ይገባሉ። አዎ ጌታችን ኢየሱስ ክርስቶስ ማን ነው? ጳውሎስ በአንደኛ ቆርንቶስ አስር አራት ላይ ያም ዓለት ክርስቶስ እንደሆነ ይናገራል። ዛሬ ወገኖች ብዙዎች ስለ እግዚአብሔር ያውቃሉ። ስለ እግዚአብሔር ማወቃቸው ብቻ ሊያድናቸው አይችልም። እግዚአብሔርን ማወቅና ስለ እርሱ ማወቅ ልዩነት አለው። እግዚአብሔርን ማወቅ ማለት ከእርሱ ጋር መልካም ግንኙነት መፍጠር ማለት ነው። በእርሱ መታመን ማለት ነው። ቲዮሎጂ ስለተማርክ እግዚአብሔርን ታውቃለህ ማለት አይደለም። ቲዮሎጂ መማር ልክ የመንገድ ምልክት እንደማወቅ ነው። ለምሳሌ ናዝሬት ለመድረስ 25 ኪሎ ሜትር ይቀርሃል የሚለውን ምልክት አይተ እዚያ ቆመ ናዝሬት ከተማን አውቃታለሁ ማለት አትችልም። በዚያ አቅጣጫ ብትሄድ ከተማውን ታገኛለህና ከተማውን ማወቅ ልዩነት አለው። ተማርክ አልተማርክ ጌታን በግል ማወቅ ወሳኝ ነገር ነው ወገኖቼ፣ በእርሱ መታመን፣ በእርሱ መሸሸግ። ሽኮኮዎች ግን ይላል ዋስትናቸውን ማወቅ ብቻ ሳይሆን ወደ እርሱ ሮጠው ማምለጥ እንዳለባቸው ያውቃሉ። ስለዚህ ከሽኮኮዎች ወገኖች ሁለት የምንማራቸው ነገሮች አሉ። አንደኛ ደካማ መሆናቸውን ያውቃሉ። ሁለተኛ፣ ስለዚህ ሮጠው በቋጥኙ ማምለጥ እንዳለባቸው ደግሞ ያውቋሉ። ብዙዎች ድካማቸውን ያውቃሉ፣ እግዚአብሔርን ግን አያውቁትም። ሕይወታቸው ደካማ እንደሆነ በጠላት እየተጠቁ እንደሆነ ይገነዘባሉ። ነገር ግን መሸሸጊያ፣ ዋስትና የሚሆናቸው አለት የላቸው። የሽኮኮች ጥበብ ቢኖረን ወዴት እንደሚጠጉ ያውቁ ነበር። እንግዲህ ከሽኮኮች ደግሞ የምንማረው ነው። በሶስተኛ ደረጃ ቁጥር 27 ላይ ሄዳችሁ ብታነቡ አንበጣዎች ንጉሥ የላቸውም፣ ሁላቸው ግን በመልካም ስርዓት ይሄዳሉ ይላል። ቅርታ፣ አንበጣዎች፣ አንድ አንበጣ ምንም ስጋት አይደለም፣ ምንም ሊያመጣ አይችልም። አንበጣዎች ከተባበሩ ግን ከፍተኛ ጥፋት ያመጣሉ። ይሄ አንበጣ የሚለው ቃል ወደ አእምሮአችን ሲመጣ ቀጥሎ የሚታወሰን መቅሰፍት ነው አይደል? በግብፅ ምድር የአንበጣ መቅሰፍት ወረደ ይላል ዘፍጥረት ማነው፣ ዘጸአት አስር አካባቢ ቁጥር አምስት ላይ ታነቡ። የምድርን ፊት እንዲያውም ሸፈኑት ይላል አያሹ የፀሐይ ብርሃንን እንኳን ግርዶሽ ይከልላሉ። እንደገና ሲያጠቁ እህሉን፣ ቅጠሉን ሁሉንም ይበላሉ። አንበጣ እንዳንበጣ አንበጣ እንዳልኳች ስጋት አይደለም። ከተባበሩ ግን ብዙ ጥፋት ነው ያጠፉት። ባህኛው ክፍለ ዘመን በአሜሪካ ናብራስካ፣ ካንሳስ የአንበጣ መንጋ አጥቅቷቸው ነበር። ከሳምንት ባነሰ ጊዜ ከአምስት መቶ ሚሊዮን ዶላር በላይ ጥፋት አጥፍተዋል። በ2004 ደግሞ በግብፅ 11,000 ሄክታር ላይ የነበረውን ሰብል አወደመባቸው እና የግብርናው ሚኒስቴር በሰጠው መረጃ መሰረት በአንድ ቀን 250,000 ሰዎች የሚመገቡትን ያህል አንበጦች አውድመውብናል አለ። በ2010 በአውስትራሊያ በአንድ አካባቢ አረንጓዴ የነበረውን ምድር ምድረ በዳ አድርገውታል። ከዚያም የተነሳ ድርቅ መጣ። አዲስ አበባም በአንድ ወቅት በኢትዮጵያ ውስጥም ታይቶ ተፈርቶ እንደነበረ እናያለን። ወደ ተለያየ አቅጣጫ ሄደዋል። እንግዲህ አንበጣን የሚያደራጀው ንጉስ የለም ወይም የሚያደራጀው ቦርድ የለም። ነገር ግን ህብረት በመፍጠር በመተባበር ኃይላቸውን በማስተባበር ይጠቀማሉ፣ ዓላማቸውን ይፈጽማሉ። ስለዚህ ወገኖች፣ ጌታችን የሱስ ክርስቶስ ከዚህ የምንማረው ነገር አለ። ስለ አንድነት ስለ ብዙ ብዙ ጊዜ ተናግረዋል። በተለይ በዮሐንስ ወንጌል 17 ላይ ስለ መለኮት አንድነት በማስመልከት ለደቀ መዝሙር ተናግሯል። ኳስ ተጫዋቾች እንደ አንድ ቡድን በመጫወት ነው የሚያሸንፉት። እኛም የአንድ ቲም ቡድን አባላት ነን። በህብረት ብንሰራ ዓለምን እንለውጣለን። አሁን በአስራ ስድስት ላይ ቁጥር አንድ በደቀ መዛሙርት መሀል መለያየት የቡድን የወገናዊነት ነገር ብቅ ብሎ ነበር። በቆሮንቶስ ቤተክርስቲያንም መከፋፈል ነበረ። ጳውሎስ ግን ሁላቸውም የእግዚአብሔር ሕንፃዎች ናችሁ አለ፣ በአንድነት ማነጽ እንዳለባቸው። መንፈሳዊ ብስለት የሌለው ክርስቲያን ቡድን ይመሰረታል። ዛሬ በፖለቲካ በዘር በመንደርተኝነት መከፋፈል፣ እነዚህ በሙሉ የስጋ ስራዎች ናቸው። ነገር ግን እኛ ህብረት ልንፈጥር ይገባናል። አንበሳን በምትመለከቱበት ጊዜ ብዙ ጊዜ ጎሽን እንዴት እንደሚያጠቁ ታውቃላችሁ። ብዙ ጊዜ እነኚህ እንስሳቶች ስናይ ከአንበሳ በተለይ ከነብር የሚጠቁ እንስሳቶችን ምንድን ነው የሚያደርጉት? ይሰበሰቡና አንድ ላይ ሳይነጣጠሉ ትኩር ብለው እነዚህን የሚያጠቋቸውን አንበሳና ነብር ያሉ አይኖቻቸው በእነሱ ላይ ያፈጣል። ተሰብስበው እንደዛ ካደረጉ አይጠቁም። ነገር ግን እነኚህ አንበሳና ነብሮች እነዚህን እንስሳት ሲያጠቋቸው ምንድን ነው ይበትኗቸዋል፣ ይነጥ አጥሏቸዋል። ከዚያም አሳደው አንዱን ያጠቁታል፣ ይይዙታል። ሰይጣንም እንደዚሁን ሊያጠፋን ሲፈልግ ከቤተ ክርስቲያን ሕብረት ይነጥለናል እና አንዳንድ ጊዜ ብዙዎችን በዚህ ይቸገራሉ፣ ከእግዚአብሔር ቤት ይርቃሉ። ሰይጣን ከእግዚአብሔር ቤት ከእግዚአብሔር ሕብረት ያወጣቸዋል። ከዚህ የተነሳ ብዙዎች ለጠላት ተዳርገው እናያለን። ስለዚህ አንድነትን፣ ህብረትን፣ ለመልካም ስራ መተባበርን ከአንበጣ ደግሞ እንማራለን፣ በመልካም ጎን። ከዛ በኋላ መጨረሻ ስለ ቁጥር 28 ላይ ሲናገር ምላል እንሽላሊት በእጅ እያዛል በነገስታት ግቢ ይኖራል ይላል። እንግዲህ ወገኖቼ ዛሬ እንግዲህ መጽሐፍ ቅዱሴ ላርመው ፈልጋለሁ። አንዳንድ ጊዜ አንዳንድ ቃላት በስተት የተጠቀሱ ቃላቶች ይኖራሉ። እዚህ ላይ የሚናገረው እንሽላሊት ወይስ ሸረሪት? እስቲ ምን ያህል ታስተውሉታላችሁ። እንሽላሊት ነው የሚለው የእኔ መጽሐፍ። ነገር ግን እንግሊዝኛውን ስታነቡት ስፓይደር ይላል። ስፓይደር የሚለው ደግሞ ሸረሪት ነው። እንሽላሊት ሊዛርድ ነው የሚለው። ሸረሪት ነው እና እዚህ ላይ የተጠቀሰው ቃል በእርግጠኝነት ሸረሪት ነው። ሸረሪት በሀብታምም ሆነ በደሃ ቤት ይገኛል። ሸረሪት በአርት ስራው በጣም የታወቀ ነው። በጣም የሚያምር ድር ያደራል እና ሸረሪት ከውስጣቸው የሚያወጡት ነገር አለ። ያ ደግሞ ፈትል ይሰራል። በዚህ ፈትል የሚያምር ነገር ሲሰሩ ታያላችሁ። ሸረሪት ከውጭ ሲታይ የሚማርክ ነገር የለውም፣ የሚስም ነገር የላትም። ከውስጧ ግን ውብ የሆነ ጥበብ አላት። በውስጣዊ ውበቷ ትማርካለች እና ውስጣዊ ውበታችን ለሰዎች ሲታይ ሰዎች ምን ያህል ጌታን ያከብራሉ። ውስጣዊ ውበት ሰዎችን ይለውጣል። አንዳንድ ጊዜ ቁንጅና ውድድር አይታችሁ ታውቃላችሁ አይደል? እኛ አንዳንዴ ቁንጅና ውድድር ስንመለከት በቴሌቪዥን አልፎ አልፎ እንግዲህ እኔና ባለቤቴ እቺ ታሸንፋለች ታሸንፋለች እያለን የምንፎካከርበት ጊዜ አለ። አንዳንድ ጊዜ ግን ታሸንፋለች ያልናቸው ሳያሸንፉ ይቀራሉ። ለምን እንደሆነ ተቃላችሁ? እነኛ አወዳዳሪዎቹ ፊዚካሊ የውጭ ገጽታቸውን ብቻ ሳይሆን ውስጣዊ ሕይወታቸውንም ጭምራ ያሉ አንዳንድ ጥያቄ በመጠየቅ አንዳንድ ሀሳቦችን በማውጣት ውስጣዊ ውበት ውበታችን ምን ይመስላል? አንደኛ ሳሙኤል አስራ ስድስት ላይ ስታነቡ ሳሙኤል ወደ እሴ ቤት መጥቶ ወንድሞቹን በሚመርጥበት ሰዓት የተናገረውን ታስታውሳላችሁ። እግዚአብሔር ፊትን ያል እግዚአብሔር ግን ማነው ሰው ያል ሰው ፊትን ያል እግዚአብሔር ግን ልብን ያል ነው ያለው። እግዚአብሔር ውስጣዊ ነገራችንን ይመለከታል። አንድ ጊዜ ምን ሆነ መሰላችሁ? አንዲት ሴት በባቡር ስትሄድ አንድ መልከ ጥፉ ሰው ታያለች። እንደዚህ አስቀያሚ ወንድ አይቼ አላውቅም ብላ አሰበች። ትንሽ ቆይተው በባቡር ውስጥ ጭውው ተጀመረ። ይህ አስቀያሜ ወንድ አፉን ከፈተና መናገር ጀመረ። የሚናገረው ሁሉ ለዛ ያለው የጥበብ ቃሎች ነበሩ። ሰው ሁሉ አፉን ከፍቶ በአግራሞት ያደምጠው ነበር። የሰውን ሁሉ ሐሳብ መሰብሰብ ቻለ። ይቺ ሴት ተገረመች። የሰውየው መልከ ጥፉነት አልታይ ያላት። ሰውየው የሚወርድበት ስፍራ ደረሰና ወረደ። መንገደኛ ሁሉ በመውረዱ አዘነ። ከውስጡ በሚወጣው ውበት በጣም ተደንቀው ነበረ። አዎ ውስጣዊ ቤታችን ምን ይመስላል? ዮሴፍ በህይወቱ ሁሉ ታስታውሳላችሁ፣ ብዙ ስደት ደርሶበታል። በወንድሞቹ ተሰደዋል። ወደ ሴኬም ወረደ፣ ወደ ጉድጓድ ወረደ ይላል። ከዛ ወደ ግብፅ፣ ከዛ ወደ እስር ቤት ቢወርድም እግዚአብሔር ከርሱ ጋር ነበረ። በውስጡ የእግዚአብሔር መንፈስ ነበር። ዮሴፍ የሚያደርገው ሁሉ ይከናወንለት ነበር። የእርሱም ማንነት የነካውን ነገር ሁሉ ይለውጥ ነበር። ወገኖች ቤትም ስፍራ እንሆን በእስር ቤት እንኳ ብንሆን ማንነታችን የሰዎችን ህይወት የሚነካ የሚለውጥ መሆን አለበት። ስለዚህ ከሸረሪት የምንማረው ይሄ ነው። ውስጣዊ ውበታችን ምን ይመስላል? የእግዚአብሔር ክብር ጽዳል በሕይወታችን ሊታይ ይገባል። ስለዚህ ከነዚህ ጥቃቅን አራት ፍጥረታት ብዙ የምንማረው ነገር አለ። ለዛሬ ይህን ያልኩ፣ እግዚአብሔር አምላክ የሰማነውን ይባርክ። በቃሉ መኖር እንድንችል ጌታ ጸጋውን ያብዛልን። ተባረኩልኝ። መልካም ውሎ